ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎች ዋጋና አገልግሎታቸውን ይዘንላችሁ ቀርበናል። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን በዛሬው ቪዲዮዋችን በጎዶልያስ ኤሌክትሮኒክስ መሸጫ ሱቃችን ውስጥ የሚገኙ የተለያዩ የኤሌክትሮኒክስ እቃዎች ይዘንላችሁ ቀርበናል። ከዛ ውስጥም በኦቭን እንጀምራለን። እዚ ጋር የምናየው አርዶ ሁለት ኤሌክትሪክ ሁለት ጋዝ ሲሆን ይሄ ኦቭን እንደምናየው ስቴለስ ስቲል ነው። እንደገናም ደግሞ አውቶ ላይት ያለው ሲሆን ትልቁ ፕሌት 1800 ዋት ትንሿ ፕሌት ደግሞ 1500 ዋት ስትሆን እነዚህ ኦቭኖች እንደምናየው በኳሊቲም በጥራትም አሪፍ የሚባሉ ኦቭኖች ናቸው። ከስር በምንገባ ሰዓት ደግሞ ውስጥ ላይ የስጋ መጥበሻ ግሪል አለው። የአርስቶ መጥበሻ ግሪል አለው። በተጨማሪም ደግሞ ባለ አንድ ፓትራ ሲሆን ይሄ ኦቭን ባለ ፋን ሲስተም ነው። እንደገናም ደግሞ ከውጭ ቴምፐርድ መስታወት ሲሆን እንደገና ከውስጥም ደብል መስታወት አለው። በተጨማሪም ደግሞ እነዚህ ኦቭኖች እንደምናያቸው ያው ፋን ሲስተም መሆናቸው በጣም የተሻለ የሚያደርጋቸው ሲሆን እንደገናም ደግሞ እዛው አሴምብል ተደርገው የሚመጡ ኦቭኖች ናቸው። እዚህ ጋር እንደምናየው እዚ ጋ የተለያዩ በተኖች ሲኖሩ እነዚህ በተኖች እዚ ጋር እንደምናየው ለኦቭኑ ዲግሪ ሴልሺየስ መስጫ ሲሆን እዚ ጋር ደግሞ ፓትራ መለወጫ ማለትም፣ ከላይ እንዲበስል ከስር እንዲበስል ደግሞ እና ደግሞ በመሀከል ላይ ከላይም ከታችም እንዲበስል ሲሆን እዚህ ጋር ደግሞ የምናየው ታይመር የሚያገለግለን አሁን የሰጠናቸውን ዲግሪ ሴልሸስ እና ከላይና ከታች ማብሰያ በሰዓት እንዲያበስልልን የሚያደርግልን ነው ማለት ነው። በተጨማሪም ደግሞ እዚህ ጋር የምናያቸው ይሄኛው ለአንደኛው ፕሌት ሲሆን፣ ይሄኛው ደግሞ ለትንሿ ፕሌት ነው። እዚህ ጋር ደግሞ የምናየው ለጋዞቹ ሲሆን ይሄኛው ለዚኛው ነው። ይሄኛው ደግሞ ለዚኛው ነው። አብዛኛውን ጊዜ ጋዝ በምንጠቀምበት ሰዓት ያው ልናደርጋቸው የሚገባው ጥንቃቄ ምንድን ነው? አጠገብ ላይ ምንም አይነት ተቀጣጣይ የሆኑ ነገሮችን አለማስቀመጥ፣ እንደገናም ደግሞ ከጨረስም በኋላ ጽድት አድርገን ማስቀመጥ ይጠበቅብናል። በተጨማሪም ደግሞ አብዛኛውን ጊዜ ልጆች እንዳይነኩት ከሲሊንደሩ መዝጋት ይጠበቅብናል። ከሲሊንደሩ እንኳን ካልዘጋ ነው፣ አብዛኛውን ጊዜ ምንድነው ማድረግ ያለብን? ይችኛዋን እንትኗል ከጨረስም በኋላ አዝድተን መዝጋት ግድ ይለናል። እነዚህ ኦቨኖች እንግዲህ አርዶች በሌሎች እቃዎቻቸው የምናውቃቸው ሲሆኑ ኳሊቲያቸው አሪፍ የሚባል ነው። ስቴንለስ ስቲልም በመሆናቸው አይዝጉም። እንደገናም ደግሞ በቀላሉ ለማጽዳት ምቹ የሆኑ እቃዎች ናቸው። እነዚህ እቃዎች የሁለት ዓመት ዋስትና ሲኖራቸው ዋጋቸው 56500 ብር ሲሆን ከኛ ሲገዙን ከነፃ ዴሊቨሪ ጋር የምናደርስሎት ይሆናል ማለት ነው። አሁን ደግሞ የምናየው ዌስት ፖይንት 45 ሊትር ሲሆን ሚኒ ኦቭን ሲሆን ይሄ ሚኒ ኦቭን እንደምናየው ከላይ የምንጠቀምበት ትልቁ ፕሌት 1300 ዋት ሲሆን ትንሿ ደግሞ 1000 ዋት ናት። እንደምናየው ከስር ደግሞ ባለ አንድ ፓትራና አንድ የስጋ መጥበሻ ግሪል ሲኖረው ይሄ ኦቭን ፋን ሲስተም ነው። በተጨማሪም ደግሞ እንደምናያቸው እዚጋ የተለያዩ መቆጣጠሪዎች ሲኖረው ይሄ ኦቭን ሁሉንም በተመሳሳይ ሰዓት መጠቀም የምንችል ሲሆን ከላይ ሁለቱንም ፕሌት ለኩሰን ከስር ኦቭኑንም መጠቀም እንችላለን ማለት ነው። እነዚህ ኦቭኖች አብዛኛውን ጊዜ በኳሊቲነታቸው አሪፍ የሚባሉ ኦቭኖች ሲሆኑ የአንድ ዓመት ዋስትና አላቸው። እነዚህ ኦቭኖች እንግዲህ ታይመር አላቸው የአርስቶ መጥበሻ ስላላቸው እዚህ ጋር እንደምናየው በተመሳሳይ ሰዓት ከላይም ከታችም እየበሰለ ግሪሉን መጠቀም እንችላለን። በተጨማሪም ደግሞ ዲግሪ ሴልሺየስ አላቸው። እንደገናም ፕሌት መለዋወጫ አላቸው። እነዚህ ኦቭኖች እንግዲህ 45 ሊትር ስለሆኑ ዳቦ፣ የተለያዩ እንትኖችን መስራት እንችላለን። እንደገናም ደግሞ በቂ መለዋወጫ አላቸው። እነዚህ ኦቭኖች ዋጋቸው 16500 ብር ሲሆን ከኛ ጋር ሲገዙ ከነፃ ዴሊቨሪ ጋር የምናደርስ ይሆናል ማለት ነው። አሁን ደግሞ በቀጣይ የምናየው ዴልታ ፎር ኤሌክትሪክ ሲሆን እንደምናየው በሲልቨር ከለር ነው። በተጨማሪም ደግሞ አራት ኤሌክትሪክ ሲሆን ከላይ የምናያቸው ፕሌቶች 1800 ዋት እና 1300 ዋት ሲሆኑ እነዚህ ፕሌቶች በፍጥነት የመጋል አቅም አላቸው። በተጨማሪም ደግሞ ለምንሰራው ስራ በቅልጥፍና በቀላሉ ሊሰሩልን ይችላሉ። በተጨማሪም ደግሞ ከእስር በምናይበት ሰዓት ባለ ሁለት ፓትራ ሲሆን ቅድም ካሳየኋችሁ ለየት የሚያረገው ነገር አንድ ፓትራ ጭማሪ አለው። እንደገናም ደግሞ የስጋ መጥበሻ ግሪልና የአርስቶ መጥበሻ ግሪል አለው። ፋን ሲስተም ነው። በተጨማሪ አብዛኛውን ጊዜ እነዚህ እቃዎች እዛ አሴምብል ተደርገው የሚመጡ ሲሆን በቀላሉ ለማጽዳት እና ደግሞ ስራችንን ከጨረስን በኋላ ሙሉ ለሙሉ ለማስተካከል በጣም ቀላል የሚባሉ ናቸው። ከቅድሙ ለየት የሚያረገው ከላይ ያለው ቴምፐርድ መስታወቱ በቀላሉ መከፈት ይችላል። በተጨማሪ ደግሞ ውስጥ ላይ እስቲም ሆኖ ውሃ ሲገባበት እዚህ ጋር እንደምናየው መስታወቱን አወጥተን በቀላሉ ማጽዳት እንችላለን። በተጨማሪም ደግሞ እነዚህ ኦቭኖች እዛው አሴምብል ተደርገው ስለሚመጡ ለአጠቃቀም እንደገናም ደግሞ ለሴፍቲ በጣም ቀላል የሚባሉ ናቸው። እነዚህ ኦቭኖች እንግዲህ ስቴንለስ ስቲል ስለሆኑ ፊት ለፊታቸውና ከጎናቸው ለማጽራት በጣም አሪፍ የሚባሉ ናቸው። አይዝጉም፣ አይመነችኩም፣ ረጅም ጊዜ መቆየት ይችላሉ። የነዚህ ኦቭን ዋጋ 46500 ብር ሲሆን ከኛ ሲገዙን ከነፃ ዴሊቨሪ ጋር የምናደርስ ይሆናል ማለት ነው። አሁን ደግሞ በቀጣይ የምናየው ዴልታ ቱባይቱ ሲሆን ቅድም ካየነው ለየት የሚያደርገው አንደኛ ቱባይቱ መሆኑ ነው። ሁለተኛ ነገር ደግሞ የከለር አማራጭም አለው። በጥቁር አለው፣ በሲልቨር አለው፣ እንደገናም ደግሞ በእንጨት ከለርም አለው። እነዚህ ኦቭኖች እንግዲህ አሪፍ የሚያስብላቸው ነገር ጋዝ በሚኖራቸው ሰዓት፣ አንደኛ ነገር ሴንሰር አላቸው፣ ሁለተኛ ነገር ደግሞ አውቶ ላይት አላቸው። ያው ሴንሰሩ የሚያገለግለን ጋዙን ብንረሳ ወይም ደግሞ ሳናጠፋው ለረጅም ጊዜ ቢሰራ ራሱን አውቶማቲካሊ ማጥፋት ይችላል። በተጨማሪም ደግሞ አውቶ ላይቱ የሚያገለግለን አብዛኛውን ጊዜ በምንለኩት ሰዓት በክብሪት አደጋ ለመፈጠር በጣም ቀላል ስለሆነ እራሱ ግን በሚለኩት ሰዓት በጥንቃቄ በተሞላበት መንገድ ስለሆነም ከአደጋ ነፃ ይሆናል ማለት ነው። በተጨማሪ እንግዲህ ቅድም እንደነገርኳችሁ ከስር በምንገባ ሰዓት ባለ ሁለት ፓትራና አንድ የስጋ መጥበሻ ግሪል፣ አንድ አርስቶ ግሪል ሲኖረው ሙሉ ለሙሉ ፋን ሲስተም የሆነ እቃ ነው። እንደገናም ደግሞ ደብል ቴምፐርድ መስታወት ስለሆነ አብዛኛውን ጊዜ ውስጥ ላይ የምንሰራውን ምግብ በቅልጥፍና በቀላሉ ሊሰራልን ይችላል። እንደገናም ደግሞ በተጨማሪ እዚህ ጋር እንደምናየው የተለያዩ እቃዎችን ውስጥ ላይ ማስቀመጥ እንችላለን። ለምሳሌ ዳቦ ከደፋን ውስጥ ላይ ማስቀመጥ እንችላለን። የተለያዩ እቃዎችን ለማስቀመጥ ያገለግለናል። እነዚህ እቃዎች ዋጋቸው 45500 ብር ሲሆን ከኛ ጋር ሲገዙ ከነፃ ዴሊቨሪ ጋር የምናደርስ ይሆናል ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬው ቪዲዮችን ይህንን ይመስል ነበረ። ማንኛውንም አይነት የኤሌክትሮኒክስ እቃ ማግኘት ከፈለጋችሁ በአድራሻችን በቁጥር አንድ ፊጋ መስቀለኛ፣ በቁጥር ሁለት ሲቪል ሰርቪስ ከፋንቱ ሱፐር ማርኬት አጠገብ፣ በቁጥር ሶስት ደግሞ ቡራዩ ከታ መድሃኒ አለም ሊያገኙን ይችላሉ በስልክ ቁጥራችን በ0116597020 እና 0116597030 ቢደውሉልን ያገኙናል። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቱን በመጫን የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ቤተሰብ መሆን ይችላሉ። በሚቀጥለው እንድንሰራላቸው የምፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ይጻፉልን። እናመሰግናለን።